እስልምና እምነት ተከታዮች ነገ ኢድ መሆኑ ተረጋግቷል። እንኳን አደረሳችሁ ኢድ ሙባረክ። በእስልምና እምነት ተከታዮች ዘንድ ቅዱስ ወር የሮመዳን ጾም የመጨረሻ ጁማአ ላይ ነው፣ ዛሬ የተገኘ ነው። የጁማአ ሶላት መርሃ ግብርም ኢፍጣራ የአብይ ጾም የሚባል የለም። ዜናውን በሙሉ እስላም እስላም እስላም እስላም እስላም እንደ እስልምና ነው የምትጠሉ ክርስቲያኖች ብቻ ማለት ነው። ጨዋ ክርስቲያን አለ። እውነትን ማወቅ የሚፈልግ ብን እሱን አይደለም። እናንተ ገለል በሉ ለእስልምና ጥላቻ ያላችሁ 24 ሰዓት ረሱ፣ ለእስላም ነው የምትሳደው። እችን ቃል እንዳትረሷት፣ እችን ቃል እንዳትረሷት። ምናልባት የዛሬ አስር ዓመት ና ክርስትና የሚባል እምነት ብነበር ወይ በኢትዮጵያ ላይ የሚል ዘንድሮ የኢፍጣር ፕሮግራም ያልተደረገበት ቦታ ያለ አይመስለኝም። አወዛጋዊ የአሜሪካ ፕሬዚዳንት ዶናልድ ትራምፕም የኢፍጣር ፕሮግራም አዘጋጅቷል። እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ ዛሬ ሮመዳን እኛ ጋር የለም ወይ መስክሮልን ወይ መስክሮብን አልፏል።

ለዚህ ዩቲዩብ ቻናል አዲስ የሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን ቻናል ቆሙ ሁላችንም ቪዲዮም በላይክ እንጀምረዋለን። ለእስላማችሁ አንላይክ በስተት የለም። ቀጥታ ወደ ዛሬ ቪዲዮም ለብስቱም ኢላ ቀሊላ ለው አንኩም ኩንቱም ተዐለሙ ትናንትናም እንግዲህ የነበረውን የጁማ ሰላት አስመልክቶ ኢቲቪ ዘግቦ ነበር። በእስልምና እምነት ተከታዮች ዘንድ ቅዱስ ወር የሮመዳን ጾም የመጨረሻ ጁምዓ ላይ ነው። ዛሬ የተገኘ ነው የጁምዓ ሶላት መርሃ ግብርም በተለያዩ ሃይማኖታዊ ስነስርዓቶች በተለያዩ አካባቢዎች ላይ በዛሬው ዕለት ተካሂዷል። እንግዲህ የሮመዳን የጾም ወር የመረዳዳት፣ የመደጋገፍ ወቅት እንደሆነ ይታመናል። ነገር ግን ይህንን መረዳዳትና መደጋገፍ ከበዓል በኋላ ማስቀጠል እንደሚገባ ይታመናል። ያለ እነዘመድኩ ምን ሊሉ እንደሚችሉ ሳስብ ደግሞ በጣም እየተደሰትኩ ነበር። ትላንትና ጁማ ነበረ ረመዳኑም እያለቀብን ይገኛል። አንድ ኦርቶዶክስ እንግዲህ ስለ መጨረሻው ጁማ አስመልክቶ ስለ ረመዳን ይነግረናል። ዛሬ ጁማ ነው፣ የረመዳን የመጨረሻ ሳምንት እስኪችን እንገባበስ ነቢዩ መሐመድ ሰለላሁ ዐለይሂ ወሰላም መንበራቸው ላይ ሲወጡ የመጀመሪያው ደረጃ ላይ አሚን አሉ። ሁለተኛው ደረጃ ላይ ሲወጡም አሚን አሉ። ሶስተኛው ደረጃ ላይም ሲወጡ አሚን አሉ። ከዚያም ሁጥባቸውን ሲያበቁ የአላህ መልእክተኛዊ፣ ለምንድነው አሚን ያሉት በማለት ሶሐቦች ጠየቋቸው። እርሳቸውም ጅብሪል ለኔ ዘንድ መጣና በወላጆቹ ላይ ደርሶ ለጀነት ሰበብ ሆነውለት ያላስገቡት ሰው ይዋረድ አለ። አሚን አልኩኝ። በሁለተኛም እርሱ ዘንድ እኔ ተወስቼ ሶላት ያላደረገ ሰውም ይዋረድ አለ። አሚን አልኩኝ። ከዚያም በሦስተኛ ደረጃ ረመዳንን አግኝቶ የአላህን ምሕረት ያላገኘ ሰው ይዋረዳል። አሚን አልኩኝ። ረመዳንን አግኝቶ የአላህን ምሕረት ያላገኘ ሰው መቼ ሊያገኘው ይችላል? ስለዚህ መልአኩ ጅብሪልና የፍጥረታት አለቃ ያደረጉት ዱዓእ አይቀርምና ከላይ የተጠቀሱትን ነገሮች አስቡባቸው። መልካም ጁማ ይሁንላችሁ። አንድ ኦርቶዶክስ ከሆነ ግለሰብ የነቢዩን ሰላ ሰለም እንግዲህ ሁኔታ ወይም ያኔ በረመዳን ጊዜ የተናገሩትን ሀዲስ ማስተላለፉ እጅግ በጣም ደስ ይላል። አላህ እስልምናን የወፍቀው። መልእክቱ እጅግ በጣም ጠቃሚ ነው። ሁላችንም ረመዳንን ተጠቅመንበት ራሳችን ለውጠንበት አልፎ አልፎ የሚለውን ራሳችን እንጠይቅ። አላህ ረመዳንን ከተቀበሉ ሰዎች እንደዚሁም ከተጠቀሙበት ሰዎችና ለይለቱል ቀድርንም ካገኙ ሰዎች አላህ አድርገን። በሐረም አዲስ ሪከርድ ተሰብሯል። አላሁ አክበር፣ ሙስሊሞች ድጋሚ ክብረ ወሰኑ ሰብረነዋል። ከሁለት ቀን በፊት በ27ኛው ለይል በሐረም 3.5 ሚሊዮን በላይ ሰዎች በጋራ ሰግደው አዲስ ክብረ ወሰን ተይዞ ነበረ። ሱብሃነላህ በትላንትና 29ኛው ለይል ደግሞ ረሱላችን ሰለላሁ አለይሂ ወሰለም ሀገር መካ ላይ ሐረም ከአራት ሚሊዮን በላይ ሰዎች በአንድ ስፍራ ላይ በተመሳሳይ ሰዓት ሰግደው አዲስ ክብረ ወሰን ተይዘዋል ሱብሓነላህ። በአንድ ኢማም የተለያየ መልክ ያላቸው ሰዎች፣ የተለያየ ሀገር የመጡ ሰዎች፣ የተለያየ ፆታና የተለያየ ሁኔታ ላይ ያሉ ሰዎች በአንድ ኢማም አራት ሚሊዮን በላይ ሆነው በጋራ ሰግደዋል። አላሁ አክበር እያላችሁ ኮሜንት አስቀምጡ። በደንብ ኮፒሊንግ ሸር ሪፖርት ፖስት እያደረጋችሁ አዳርሱት። ባለፈው ሶስት ነጥብ ሰባት ምናምን ሚሊዮን ነበር። ዛሬ ደግሞ አራት ነጥብ ምናምን ሚሊዮን ሰዎች ደርሰዋል። አላሁ አክበር! ገና እንበዛለን ኢንሻአላህ። ሁላችሁን ኮመንቱን በተክቢራ ሙሉትኝ፣ እንደዚሁም በነቢዩ ላይ ሰላላሁ ዐለይሂ ሰለም ላይ ሰላዋት አውሩ። ዘንድሮ ኢፍጣር ሁሉም ቦታ ነው የተካሂደው ማለት ይችላላችሁ። አሜሪካ ሳይቀር የኢፍጣር ፕሮግራም ተካሂዷል። ዘንድሮ የኢፍጣር ፕሮግራም ያልተደረገበት ቦታ ያለ አይመስለኝም። አወዛጋዊ የአሜሪካ ፕሬዚዳንት ዶናልድ ትራምፕም የኢፍጣር ፕሮግራም አዘጋጅቷል እና በንግግራቸውም ለሙስሊሙ ማህበረሰብ የገባነውን ቃል እየጠበቀን ነው። አስተዳደሬ በማካከለኛው ምስራቅ ዘላቂ ሰላም ለማስፈን ያላላሰለሰ ዲፕሎማሲ እያደረገ ነው፣ ሌሎች መልእክቶቻቸውን አስተላልፏል። የኢፍጣር ፕሮግራምም በኋይት ሀውስ አካሂዷል። እንደተመለከታችሁት በአሜሪካ የኢፍጣር ፕሮግራም ተካሂዷል። ኢትዮጵያ ሀገራችን ላይ በየቦታው እንግዲህ በየቀኑ የኢፍጣር ፕሮግራም ሲካሄድ ነበር። አሜሪካው ፕሬዚዳንት ትራምፕ ያደረገው ነገር እንግዲህ ትክክል እንዳልሆነ ብንረዳም የተናገረውም ነገር ማስተባበያ ውሸት እንደሆነ ብንረዳም፣ ግን ሁሉም ቦታ የፍጣር ፕሮግራም ተካሂዷል። ኢንሻላህ ሀገራችን የሙስሊም ሀገር ትሆናለች። ገናም በዛለን ኢንሻላህ እንግዲህ ብዙ ጊዜ ሙስሊሞች ሲጨቆኑ ኖረዋል። ዘንድሮ ላይ ካሁን በኋላ ደግሞ ይህ ነገር ይበቃል ኢንሻላህ። ሲህር የምትፈራ ከሆነ ይላል ኡስታዝ ሲሕር የምትፈራ ከሆነ ምንም የምትፈራው ነገር የለም። ሰዎች ሊኖሩ ይችላሉ። ያው መጠንቀቁ ተገቢ ነው። ነገር ግን መጠበቀው አላህ ሱብሃነሁ ወተዓላ ቁርአንን ድዋዎችን ሰጥቶናል። ስለዚህ በእነዚያ መጠበቅ ይቻላል። እንግዲህ ነቢዩ ሰለላሁ ዓለይሂ ወሰለም ላይ ሳይቀር ሲህር ተሰርቶባቸው ነበር። ከሲህር እንግዲህ አላህ ሱብሃነሁ ወተዓላ ይጠብቀን። ሲህር እውነት ያለ ነገር ነው። እኛ በቻልነው አቅም በአላህ ሱብሃነሁ ወተዓላ ቁርአን እንደዚሁም ድዋዎች መጠበቅና ከሲህር ጉዳት መጠበቅ እንችላለን። አላሁ አለይሂ ወሰለም ተአምርን እንመለከታለን። ረመዳኑ አልቆብናል። ኡስታዚያ ሲኖሩ በዚህ ጉዳይ ላይ የሚለው ነገር አለ አላህ ከመሰከረላቸው አላህ ያድርገን ጾማቸውን ከተቀበለው ምሕረትን ካገኙት ለይለተል ቀድርን ከተወፈቁት ውስጥ አላህ ያድርገን። በሚቀጥለው ዓመት አላህ ያገናኘን። ዓመታት ምን ጾመው አላህ ያድርገን። የነቢዩ ሆድ ትላለች እናታችን አይሻ የተመተረ መሰላል ሊመስል ነበር ትላለች። ሆዳቸው ቅርጹ የሚያምር ቅርጽ ያለው የተከፋፈለ ነበር። ደረተ ሰፊ ሰለላሁ ሰለም። አመጋገባቸው ስርዓት ያለ። ይሄን የነብዩን ፍልስፍና ዘለልንና ጥገናዊ ለውጥ ውስጥ ገባን። ጅምን ስራ ወካድርግ። አይ ፍሩት ብቻ ቬጀቴሪያ የሚባል ሁሉ ተፈጠረ። ኑትሪሽን ሳይንሱ ነው። ወጣ ፊልድ እኮ ነው። ኑትሪሽን ፒኤችዲ ሁሉ ይሰራበታል። የአመጋገብ ሳይንስ ሆነ። የሰው ልጅ ዝም ብሎ ይከታል፣ ፍልስፍናውን አያቅም። አይ እኔ ሰላጣ ብቻ ነው የሚበላ የሚል ሰው ታገኛለህ። እስልምና ምግብን አልመረጠም። አመጋገብን የመጠነው ስለምን ዶሮ ብላ ስጋ ብላ አሳ ብላ ሰላጣ ብላ መጥ ነው ምታቃጥለውን ያህል ብቻ ውሰድ ሰል እዳት ታስቀመጥ ራት ላይ ትልቅ ምግብ ከበላ ሰውነትን የሚያጸዳው ኃይት ብለድ ሴሎች ማጽዳቱን ይተውና ለመፍጨት ይመጣሉ ሰራዊቱን ይሰበስባሉ አንተ አዲስ ስራ መጦብናል ጽዳቱን ተው ይባባላል ገና መፍጨት ላይ ናቸው ሙሉ ለዲት ማጽዳት የለም

ከዛም በሸዋል ያስከተለው ፈከአነማ ሳመዳረኩለ አመቱን እንደ ጾመ ይቆጠራል። እያበረታቱን ነው፣ እያነሳሱን ነው። ከረመዳን በኋላ ከጾም እንዳንፋታ ነው። በስድስት ቀን ዱብ ዱብ ብለን ሰኞና ሐሙስ ጋር እንድናልፍን ጾምን። ከረመዳን ትውስታዎች ውስጥ የመጀመሪያው ቁርአን፣ ሁለተኛው ጾም። አልተሳካልንም፣ ሰኞ ሰኞን ብቻ ናዛት ካልሆነ ሐሙስ ሐሙስ ብቻ ናዛት፣ ቀስ እያልን ጾምን መላመድ የዱዓ ቀናችን የዒባዳ ቀናችን ማድረግ። ሶስተኛው ከረመዳን አስተምህሮቶቻችን ውስጥ ረመዳን ላይ ሰደቃ ለምደናል፣ ሰደቃ መስጠት ተምረናል። አብዛኛዎቻችን አልሐምዱሊላ ዘካ ሰጠናል፣ ሰደቃ ሰጠናል። እጃችን ተዘርግቶ ነበር፣ ሊታጠፍ አይገባም። ከረመዳን በኋላም የአላህን ጸጋ እንፈልጋለን። ከረመዳን በኋላም የአላህን ችሮታ እንፈልጋለን።

ላ እንላለን አይደል? ከአላህ ውጭ የለም ለማለት አፍራሽ ነው። ላ ኖ ማለት ነው። እዛች ላይ ብቻ ነው ላ ብለው የሚያውቁት፣ ከምንም ነገር ከጠየካቸው ሽን ተሸሁድ ባይኖር ኑሮ ቃላቸው ሁሉ ነዓም ይሆን ነበር ይላል። ተጠንቀቅ ይላል። ገጣሚው ሲጨርስ ነፍሳቸውን እንዳጠይቀው እንዳናጣቸው ይላል። ይሰጡሃል፣ ቸር ደግ ነበሩ ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ደግነት ከረመዳን ውጭ መቋረጥ የለበትም። ነጋዴዎች፣ ሁላችን ነጋዴ ነን። ከትርፎቻችን ፐርሰንቴጅ እናውጣ። ረመዳን ላይ ዘካ ስለምንሰጣር ላይ ቀለለን መስጠቱ ሁለት ነጥብ አምስት ግዴታ ስለሆን ሰጠናል። ከረመዳን ውጭ ከትርፌ ለአላህ ሁለት ፐርሰንት ብለን እንጻፍ። መሬት ስትሸጥ ትርፋለህ። ሁለት ፐርሰንት ለአላ ስጥ። ያኔ አትሳቀቅም፣ ስልክ አትዘጋም። የመስጂድ ማሰሪያ ስርጠን ስትባል ለኤቲሞች ሲባል እንደተመለከታችሁት እንግዲህ ረመዳን በጣም በፍጥነት ነው የሄደብን። ያው ሳምንት ሳይመስለን ሰላሳው ቀን አልቆብናል። ያ የእዝነት የምህረት ወር እንግዲህ አልፎብናል። አላህ ስብሓነ ወተዓላ ከተቀበላቸው ባሮች አድርገን። ይህ ደግሞ የቅያማ ምልክት ውስጥ አንዱ ነው፣ ቀናቶች መፍጣ ናቸው። ስለዚህ ሁላችንም የዘንድሮ ረመዳንን እንግዲህ እንደተጠቀምንበት ተስፋ አደርጋለኝ። ለቀጣዩ ረመዳንም አላህ ያድርሰን። ሁሱ ለተሳዳቢ ክርስቲያኖች እንዳትረሱት ብሎ ማስጠንቀቂያ ሰጥቷቸዋል። እንዳትረሷት እችን ቃል ያዟት። እስልምና ነው የምትጠሉ ክርስቲያኖች ብቻ ማለት መጫዋ ክርስቲያን አለ እውነትን ማወቅ የሚፈልግ እሱን አይደለም። እናንተ ገለል በሉ ለእስልምና ጥላቻ ያላቸው ሀያ አራት ሰዓት ረሱል ኢስላም ነው የምትሳደው። እችን ቃል እንዳትረሷት። ምናልባት የዛሬ አስር ዓመት ክርስትና የሚባል እምነት ብነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላቸው። እኛ የነቢ ስ ላ ስለም ትውልዶች ነን የሚገርም ትውልድ አምላክ ባዘዘን ህግና ስርዓት እናስተምረ እንጂ ትውልድ ለአምላክ ይገዛል። ክርስትና የሚባል እምነት ነበር እንደ ልክ ከኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደው እኛ እናሰልማለን። እናንተ በስልባቸው ላይ በርቱ። ስለ ስልምና መስማት የማይፈልገውን ትውልድ በግዴታ ይነግሩታል። መቶኛ ጋር ይጠይቃል የዚያኔ በስማ በስላ ይማረካል፣ ያምናል። ታሪኩ ነው ይቀራል። በኢትዮጵያ አንድ ላይ ነበር ተሳዳቢ ብዙዎች እየሰለሙ ነው። ብዙዎች ወደ እስላም እየመጡ ነው። ያሉትኝ እስልምናን ሲረዱት በጣም እየተደሰቱ ከሙስሊሞች በላይ ለዲናቸው ጠብቃ እየሆኑ ጠበቃ እየሆኑ ይገኛሉ። ለብዙዎች እንግዲህ ሂዳያ ሰበብ የሚሆኑ ይገኛሉ። ኢንሻአላህ እናንተ ተሳደቡ፣ እኛ እናሰልማለን። እርስ በራስ መባላት ጀምሯል። ኦርቶዶክስ መልስ አላፍ ለተባለው አሁን ጥያቄያቸውን ሆኖብናል ለኛ ለምን ወደዚህ ብረዛ ውስጥ እንደገባች እንግዲህ የኛም ጥያቄ ነው። ምን ምንም ማድረግ አይቻልም። መጽሐፍ ቅዱስን መበረዝ የግድ አስፈላጊ ሆኖ ተገኘ ማለት ነው። ዚያች ልጅ መጽሐፍ ቅዱስ ተበርዟል፣ ኦርቶዶክስ ለሚቀርብላት ጥያቄ መልስ የላትም ብዬ እኔ አምናለሁ። ወይኔ ባላችሁ፣ ወይኔ ባላችሁ፣ ቤተ ክርስቲያን በዚህ መጽሐፍ ስትመራ ነበር። ለምን ወደዚህ ብረዛ ውስጥ እንደገባች እንግዲህ የኛም ጥያቄ ነው። ኦርቶዶክስ መልስ አላት ለተባለው አሁን ጥያቄያችን ሆኖብናል። ለኛ ይሄ ነገር የሁላችን ጥያቄ ሊሆን ይገባል። ሕዝቡን ከፕሮቴስታንት ለመታደግ መጽሐፍ ቅዱስን መበረዝ የግድ አስፈላጊ ሆኖ ተገኘ ማለት ነው። እንደነበረው እንዳለ ቃላቸው አልተቀመጠም፣ እየተበረዘ ነው የተቀመጠው። ራሷ ቤተክርስቲያኒቱ በራሷ ሊቃውንት ያሳተመችው መጽሐፍ ቅዱስ ህዝብ ካልተመቸው ጥሎ ይሄድ እንዴ? ከተቻለ መስበክ ነው። ያ ካልተመቸው ግን ምንም ማድረግ አንችልም። ምን ይሻላል ታዲያ? ህዝብ ከምናጣ መጽሐፍ ቅዱስን ቃሉን ቀይረው፣ ያማልዳልን? ይፈርዳል። እንደዚህ ሊሆን አይችልም። እንደዚህ አድርገው ነው ይህን መጽሐፍ ቅዱስ ያዘጋጁት። እየተበረዘ የኦርቶዶክስ መጽሐፍ ቅዱስ እንደተበረዘ በተደጋጋሚ ሲናገሩ ተመልክተናል። ይህም ደግሞ አንዱ ምልክት ነው። ብዙ ጊዜ የራሳቸውን እምነት አያነቡም። ነገር ግን ደግሞ ቁርአን ላይ፣ ሀዲስ ላይ ስህተት አለ ብሎ የሆነ ሰው ከነገራቸው ምንም ሪሰርች ሳያደርጉ፣ ሳያነቡ፣ እንደዚሁም ሳያውቁ ቁርአንን ለመተቸት፣ ሀዲስን ለመተቸት፣ እስልምናን ለማንቋሸሽ ይፈጥናሉ። እናም እኛ የምናስተላልፋላችሁ መልእክት የራሳችሁን መጽሐፍ ቅዱስ በቅድሚያ አንብቡ፣ አስተካክሉ። አንዱ ምንድን ነው ያለው ሁሉም ሰው መጽሐፍ ቅዱስን ቢያነብ ኖሮ ሙስሊም ይሆን ነበር ብሎ ነበረ። ኢንሻአላህ የራሳችሁን መጽሐፍ አንብቡ፣ መልክቴን አስተላልፋለሁ። እንደዚሁም ደግሞ ቁርአንን አንብቡ፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንነት እውነታ ዕወቁ። ጭፍን ጥላቻ አያዋጣችሁም። ነገ ጉዟችሁ ወደ ጀሃነም ነው። አልገባስ ብለህ ለመከራከር መቼ ልጅ የሆነው ይላል ሄዶ ሄዶ ከሆድ አወጣኝ የሚል ቃል ትነግረዋለህ አ እንግዲያው ስላሴ ውሸት ነው ማለት ነው። አንዱ መነሻ አለው፣ ከሆድ የወጣበት ጊዜ አለ። መቼ ስትለ አንዳንዶች ይመጡና ከዘመናት በፊት ከዘመናት በፊት መቼ መቼ አለቀ። እኔ መቼ የሆነ ቦታ ላይ ወጥቷል። ይህንም ባልክበት አፍህ የስላሴ ካንሰርት ለዘላለም ነው ብለህ ትመጣለህ። ማነው እናንተን የሚያምነው? ማነው የእናንተን ትምህርት የሚቀበለው? ስለዚህ አልገባችሁም ሲዳውናለን የስላሴ ካንሰት እናንተ እንደምትሉት አይደለም። በጣም የምታናድዱ ሳይገባ አልተከራከር ትወጣለህ። አፍን ዘግተህ ትወጣለህ። ከዛ በኋላ ተሳድበህ ትወጣለህ ማለት ነው። ሙስሊሙን ሰድበህ ትወጣለህ። ሙስሊሞቹ ሲሰደቡ ደስ ይላቸዋል። አሸንፈዋለሁ ቢስሚላህ ይልሀል። ከዛ በኋላ ሶ ፊልጵሱ ምዕራፍ ሁለት ላይ እሱ በእግዚአብሔር መልክ ሲኖር ሳለ የሚል ቃል ተጽፏል። መቼ ነው ኢየሱስ በእግዚአብሔር መልክ መኖር የጀመረው? ሰማይ ቤት እያለ ነው አይደለም። በእግዚአብሔር መልክ መኖር የጀመረው ኢየሱስ ሰው ከሆነበት ሰዓት ጀምሮ ነው። ከዛ በፊትማ ራሱ እግዚአብሔር ነው። የምን በእግዚአብሔር። ከዛ ደግሞ ክርስቶስ ኢየሱስ ይጠጣ ነበረ አለ። ይዞ ጠጣት። ትልቅ ኃጢያት አይደለም ይዞ ራስን ገዝተህ ከጠጣ ምንም ችግር የለውም። ኦኬ። ከሰከርክ ግን በጣም ትልቅ ኃጢያት ነው። ሎጂክ ምንድን ነው? ከሴት ጋር ወሲብ ማድረግ ይቻላል፣ የተከለከለው ማስረገዝ ነው እንደማለት ነው። ሀዩ ጩፋ እንግዲህ ታግዷል። ሀሰተኛው ፓስተር እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ የሚታወቅ ነው። ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 93 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪነት መፈጸሙ አረጋግጠናል በመሆኑም ጉዳዩ በካውንስሉ ስነመለኮት ኮሚሽን እናም የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጥ ድረስም የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፍኑ በማድረግ ቤተሰቡ ነው። በሱ ዙሪያ ላይ እንግዲህ ብዙ ቪዲዮዎች እየወጡ ይገኛሉ። የግለሰብ እንግዲህ እጅግ በጣም ብዙ ሚሊዮን ረብጣ ብሮችን እንግዲህ ለሐዋሳ እንግዲህ ጸጥታ አካላት በመስጠት እንዲያጅቡትኝ እያደረገ እንደነበር ሰምተናል። ይህ ነገር ደግሞ አግባብ እንዳልሆነ የራሱ ሰዎች ሲናገሩ እንመለከታለን። ይህ ግለሰብ ወከባ የሚወድ ግለሰብ ነው። በተደጋጋሚ ካራቴ በመስራት እንግዲህ ሰዎችን እየዘረረ የነበረ አስመሳይ ድራማ በማሰራትም እንግዲህ ሙስሊሞች ወደ ጴንጤ እንደመጡ ወደ ፕሮቴስታንት እንደመጡ ያሳየ ነበረ። በመጨረሻም ራሳቸው ግለሰቦች ተከፍሏቸው እንግዲህ ይህን ነገር ሲሰሩ ድራማ ሲሰሩ እንደነበረ ከአንድም ሶስቴ አራቴ አጋልጠውታል። እናም አሁን ላይ እንግዲህ ያው ጭፍኑና እንደዚሁም ደግሞ እውሩ ማህበረሰብ እየተከተለው ይገኛል። ይህን አስመልክቶ ደግሞ ያው ከባድ ጉራ፣ ገንዘብ የራሳቸው እምነት መለኪያ አድርገው ነው የሚወስዱትኝ። ይህን ነገር ተቀበል፣ ኢየሱስን ተቀበል፣ ሀብታም ትሆናለህ እንደዚሁም በሽታ ይድንልሃል በማለት እየዋሹትኝ አሁንም እንግዲህ ያው የሐፍት ማማ ላይ ተቆናጥጦ ከዛም እንግዲህ ያው በሀፍቱ እየታጀበበት ይገኛል። በዚህም እንግዲህ የራሱ ሰዎች ተቃውሞ አስነስተውበታል። የጋዛ ሐፊዞች ምን ያህል እንደሆኑ ታውቃላችሁ ወይ ይላሉ። ስታስ ገዛ ውስጥ ስንት ቁርአን ሐፊዞች እንዳሉ ታውቃላችሁ? የገዛ ነዋሪዎች 2 ሚሊዮን ናቸው። 200 ሺህ፣ 200 ሺህ ሀፊዝ አለ ገዛ ውስጥ። ይህን ስታካፍሉት ቢያንስ በአንድ ቤት ውስጥ አንድ ሀፊዝ አለ።

ቁርኣን መሬት ወርዶ የታየበት ትውልድ ይህን ነው የምታየሁት። ጋዛ ላይ ሊያጠፉት የፈለጉት ወላሂ እጅግ በጣም የሚገርም ጽናት ያላቸው ህዝቦች ናቸው። አላህ ስብሃነው ተዓላ በጀነት ምንዳቸውን እንዳቸውን ይክፈላቸው የሞቱትን አላህ ሸሂድ ያድርጋቸው፣ የቀሩትን ደግሞ አላህ ይነስራቸው። ነው ወደ መጨረሻው ቪዲዮ ወስዳችኋለሁ። የጀግናውን ታሪክ እንሰማለን። ቲክቶክ የዚህን ጀግና ፍልስጤማዊ ወጣት ፊት እንደማይቀበለው እንደማይወደው አውቃለሁኝ። ስለዚህ ወጣት አወራችኋለሁ። እናንተ በደንብ ኮፒ ሊንክ እና ሼር አድርጉት። ከዛ በፊት ግን ለዒድ የቀረን አንድ ቀን ብቻ ነው። በዚህ አንድ ቀን ውስጥ የቲሞችን ማስደሰት የምትፈልጉ ለቲም ቤተሰቦች አስቤዛ ለማቅረብ እየሰራን እንገኛለን። ሙሉ ፓኬጁን ለመሸፈን ከፈለጋችሁ አምስት ሺህ ሺህ ብር ነው። ከዛም በታች ከዛም በላይ የአቅማችሁን አድርጋችሁ። በተለይ አንድ ሺህ ብር ቻለንጅ ስላለ እሱ መሳተፍ ትችላላችሁ። ቪዲዮ በደንብ ሼር ይደረግ። አካውንት ከስር አላላችሁ። እዚህ ጋር የምትመለከቱት ወጣት ሳሌሕ አልጃዕፈራዊ ይባላል። ስለዚህ ወጣት በተደጋጋሚ ብዙ ቪዲዮዎችን ሰርቻለሁኝ ቲክቶክ ቢያነሳቸውም ማለት ነው። ሰሞኑን ይህ ወጣት አንድ የሰራው ታሪክ አለ። በሞያው ጋዜጠኛ ሆኖ በየፍንዳታው በየፍርሽራሹ ዋጋ እየከፈለ ሪስክ እየወሰደ የፍለስጤማውያን ድምፅ እንዳይታፈን ትልቅ ዋጋ እየከፈለ ያለ ነው። እስራኤል እንደውም መገደል አለበት ብላ ሊስት አድርጋ ካወጣቻቸው ፍለስጤማውያኖች ውስጥ አንዱ ይሄ ነው። አላህ ጠብቆት እዚህ ደርሷል። ሰሞኑን ያደረገውም ድርጊት ብዙዎችን እያስገረመ ይገኛል። በጥቂት ቀናቶች ውስጥ ነው 10 ሚሊዮን ዶላር በላይ ከተለያዩ ሀገራት ሰብስቦ ለጋዛ ሆስፒታሎች ድጋፍ ያደረገው። ከሙያውም ባሻገር ደግሞ ሶሻል ሚዲያ ላይ ያለውን ተጽዕኖ ፈጣሪነት ለፍልስጤማውያን እያበረከተ ይገኛል። ፍልስጤማውያን ያሉበት ሁኔታ እጅግ በጣም ከባድ ነው። ረመዳኑ አልቋል። ኢድ ላይ የሚገጥማቸውን ችግር አናውቅም። ሁላችንም ዶ እናድርግላቸው በኢድ መጨረሻ ላይ ደግሞ ምስኪኖችን እንዳንረሳ መልክቴ ነው። አላህ በጀነት ያገናኘ ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮውን ሼር ማድረግ እንዳረሱ